የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ ጌታ አላህን የሚገባውን ፍራቻ ፍሩት። አላህን ተባረክ ተዓላ የፈራ ሰው በዱንያም በአኼራ ይድናል፣ ያሰበውን አላህ ተባረክ ተዓላ ያሳካለታ የአላህ ባሮች ሆይ ከዛሬ ሳምንት ረመዳንን በጉጉት ስንጠብቅ እንዳልነበረው ዛሬ አንድ አራተኛውን የሸኘን እንገኛለን። ዱንያም እንደዚህ ነው፣ እድሜያችንም እንደዚህ ነው የሚሄደው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 መቼ እንደምንሞት አናውቅም። በሽተኛም ይሞታል፣ ጤነኛም ይሞታል፣ ወጣቱም ይሞታል፣ አዛውንቱም ይሞታል። ከአላህ በስተቀር የማይሞት ማንም የለም። መቼ እንደምንሞት ማናችንም አናውቅም። ስንሞት ደስ እንዲለን ቀብር ስንገባ ቀብራችን እንዲሰፋ ኑር እንዲሆን፣ ወጣቱም አዛውንቱም ባለጉዳዩም ክፍት ሰዓት ያለው ሁሉም ያለውም ሁሉም ኸይር ስራ ላይ ብርቱ ሊሆን ይገባ የተዘናጋ የተሸነገረ ኸይርን ለነገ ብሎ ያሳደረ ሲሞት ይቆጨዋልና። ረመዳን አያሙ ማዕዱዳት አላህ እንዳለ ውስን ቀኖች ናቸው። እነዚህ ውስን ቀኖችን ውስን ሌሊቶችን ኸይር ሥራ ላይ በርትተን፣ ስሜታችን አሸንፈን፣ ድካምና እንቅልፋችንን ተቋቁመን ለዒባዳ ልናሳልፍ ይገባናል። ሙእምን መቼም ኸይር አይጠግብም። እስኪ ሞት ድረስ ኢማን ያለው ሰው፣ የአኼራ ጉዳይ የሚያሳስበው ሰው፣ ለምን እንደተፈጠረ የሚያውቅ ሰው ሁሌ ለኸይር ይሽቀዳደማል ይፎካከራል እንጂ ቀን ከጾምክ ይበቃኛል አይልም ሙእምን። የተኛው ኸይር ሥራ እንደሚያድነው አያውቅም፣ የተኛውን ሥራ አላህ እንደሚቀበለው አያውቅምና እቺ ትሆናለች ልታድነኝ የምትችለው አ እቺ ትሆናለች ያለ ኸይርን ሁሌም ይጨምራል እንጂ በትንሽ ነገር አይቃቃም። ረመዳን ላይ መልካም ሥራ ከሚባሉ የዕባዳ አይነቶች አንዱ ለጋስ መሆን ማብላት፣ ማጠጣት ነው። አላህ ተባረከ ወተዓላ ደጋግ ባሮቹን ሲገልጽ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

ስጥ የዓርሹ ባለቤት ያጎድልብኛል ብለህ አትፍራ፣ ተብሏል። በየቀኑ መላይኮች ወርደው ለሚሰጥ ስጠው፣ ለሚይዝ ለሚሰስት ያዝበት ይላሉ፣ ተብሏል። አንዳንድ ሰዎች በል ብዙ ሰዎች ሀገርን ሀገራትን ሊያስተዳድር የሚችል ሀብት እያላቸው የተቸገረ ሰው ካጠገባቸው ሲወድቅ እንኳን እያዩ እያነባ ሲጠይቃቸው እጃቸውን እርኪሳቸው ማስገባት የሚከብዳቸው ሞት የሚመስላቸው ሰዎች በዚህ መልኩ ትስታም መሆን ሸይጣንን ያስደስታል፣ አላህን ያስቆጣል። አላህ የሰጠን ልንሰጥም ጭምር ነው፣ ራሳችን ልንበላ ብቻ ሳይሆን። ረመዳን ላይ ከሚወደዱ ዒባዳዎች ሌላኛው መስጂድ መቀመጥ ማብዛት ነው። የረሱሉ ሰለላሁ ዐለይሂ ወሰለም ሱሐቦች ሲጾሙ መስጂድ መቆየት ያበዙ ነበር። አቡ ሁረይራ እንዳሉት እሳቸውም ተማሪዎቻቸውም ረመዳን ላይ አብዛኛውን ጊዜ ሲጾሙ ከመስጂድ አይወጡም ነበር። እሳቸው ብቻ ሳይሆን ከሳቸው በፊት የነበሩ ሱሐቦችም ይሄን ያደርጉ እንደነበረ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 አላህን ለማስታወስ አላህን ለማወደስ ወደ እሱ ለመቃረብ ብለንም ሓጃውን ካባይኖረን ዱዓ ልናደርግ ይገባናል። ሲራጥን ያልተሻገረ ከጀሃንም ያልዳነ መቼ ሓጃ የለበትም ማለት ይቻላል። ትልቁ የሞምን ሓጃው ከጀሃንም ድኖ ጀነት መግባት ነውና የጀነትን ምድር መርገጥ እስክንችል ድረስ ሲራጥን ከኋላችን ትተነው እስክናልፍ ድረስ ባለ ሓጃዎች ነን፣ ባለ ጉዳዮች ነን። ዘውትር አላህን ልንማጸነው ልንለምነው ይገባል።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 አላህ ተባረከ ወተዓላ ቁርኣንና ረመዳንን አስተሳስሮታል፣ አያይዞታል። ሻህሩ ረመዳን አለዚ ኡንዚለ ፊሂ አልቁርኣን። ቁርኣን አንድ ብሎ መውረድ የጀመረው ረመዳን ላይ ነ ረመዳን ላይ ቀንም ማታም ቁርኣንን መቅራት፣ ማዳመጥ፣ ማብዛት ይወደዳል። ነቢዩ ዐለይሂ ሰላቱ ወሰላም ከጅብሪል ጋር ማታ ማታ ቁርኣንን ይማማሩ ነበር። ሰሓቦችም ታቢዕዮችም ረመዳን ላይ ቁርኣንን ያበዙ ነበር። በአንድ ቀን እንኳ ደጋግሞው ያፈትሙ ነበሩ።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 አላህ ተባረከ ወተዓላ ቁርአን እንድንቀራ አዞናል። ነቢይን አዟቸዋል። ወአን እትሉል ቁርኣን ቁርኣንን እንድቀራ ቁርኣንን እንድከተል አላህ አዘኛል። ላ ወረትል ልቁርኣነ ተርቲላ ቁርአንን አሳምረህ መቅራትን ቅራው ብሏቸዋል ነቢን ዓለይሂ ሰላቱ ወሰላም። ይህ ትእዛዝ ለእሳቸው ብቻ ሳይሆን ለእኛም ጭምር ነው።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

ሁለተኛ የአላህ ረህመት ይሸፍነዋላ፣ በብዛት የአላህን ረህመት ያገኛላ። ሶስተኛ መላይካ ይከበዋላ። አራተኛ አላህ ተባረከ ወተዓላ ሰማይ ላይ ሆኖ ስለሱ ከመላይኮች ጋር ይነጋገራል። አዘውትሮ ቁርአንን የሚቀራ ሰው መላይኮች ያወድሱታል። መላይኮች እስቲግፋር ያደርጉለታል። አላህ ተባረከ ወተዓላ አርሹ ላይ ሆኖ ያወሳዋል። በክብር ሰላምን መረጋጋትን ያገኛል። ዘፈን መስማት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 ነቢያ ሰላቱ ወሰላም ሀዲታቸው ላይ እንደተነገረው ከእሳቸው ሰሓቦች መሃል አንዱ ፈረሱን በቅርብ ርቀት አስሮ ሱረቱል ካፍን እየቀራ ነበር። ሱረቱል ካፍን እየቀራ ሳለ ፈረሱ መበርገግ ጀመረ። ከላይ ደመና የሚመስል ብርሃናማ ነገር ወደ ታች የወረደ ነበር። ፈረሱ ይሄን አይቶ በርገጎ አጠገቡ የነበረን ልጅ እንዳይጎዳብኝ ብሎ መቅራቱን አቆመ።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 ልንሰማ ይገባል አንዳንድ ሰዎች ቁራን የሚሰሙት በጥሩ ድምፅ ከተቀራ ነው በጥሩ ድምፅ ካልተቀራ ቁርአን አይመስላቸውም ይሄ ጅህልና ነው አላዋቂነትም ቁርአን በቁርአንነቱ የአላህ ቃል በመሆኑ ብቻ ሊገስጠን ይገባል በጥሩ ድምፅ ከተቀራ ቁርአን ይመስለኛል በጥሩ ድምፅ ካልተቀራ ቁርን አይመስለኝም የሚል ሰው የቁርአን ምንት ያልተረዳ ሰው ቁርአን በምንም መልኩ ቤተኛውም ድምፅ ቢቀራ ልብሰትን ልናደምጥ ልንወድ ልንከታተል ተፍሲሩን ልንማር لن